ሰላም የዩቲዩብ ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ ዛሬ ወሳኝና ብዙዎቻችንን የሚመለከት ርዕስ ይዘንላችሁ ቀርበናል የጉበት ጤና ጉበታችን በሰውነታችን ውስጥ ከሚገኙት ትልቁና ወሳኝ አካላት አንዱ ነው ከአምስት መቶ በላይ የተለያዩ ተግባራትን ያከናውናል ከነዚህም መካከል ደምን ማጥራት ስብን መዋሃድ ፕሮቲኖችን ማምረትና መርዞችን ማስወገድ ይጠቅሳሉ ነገር ግን ይህ ወሳኝ አካል ሲጎዳ ወይም ሲታመምስ ምን ይሆናል ምልክቶቹስ ምንድን ናቸው? እና እንዴትስ ራሳችንን ከጉበት በሽታ እንከላከላለን? በዚህ ቪዲዮ ሙሉ መረጃውን ታገኛላችሁ። እስከ መጨረሻው አብራችሁን ቆዩ። አንድ የጉበት በሽታ ምልክቶች። የጉበት በሽታ ምልክቶች እንደ በሽታው አይነት እና ምን ያህል እንደገፋ ይለያሉ። አንዳንድ ጊዜ ምልክቶቹ የሚታዩት በሽታው ከባድ ደረጃ ላይ ሲደርስ ነው። ሆኖም ግን ልናስተውላቸው የሚገቡ አንዳንድ የተለመዱ ምልክቶች አሉ። የቆዳ እና የዓይን ቢጫ መሆን ጃንዴስ፣ ይህ በጣም የታወቀው የጉበት ችግር ምልክት ነው። ጉበት ቢሊሩቢን በዮፋቤን የሚባል የቆሻሻ ምርት ማቀናበር ሲያክተው በደም ውስጥ ይከማችንና ቆዳችንና አይናችን ቢጫ እንዲሆን ያደርጋል። ድካም እና የኃይል እጥረት፣ የማይቋርጥ እና ከባድ ድካም የጉበት በሽታ የተለመደ ምልክት ነው። የሆድ ህመም እና እብጠት፣ በተለይም በቀኝ በኩል የጎድን አጥንት ስር ህመም ወይም እብጠት ሊሰማ ይችላል። እግር እና ቁርጭምጭሚት ላይ እብጠት ኤደማ ጉበት ፈሳሽ እንዲከማች የሚያደርጉ ፕሮቲኖችን ማምረት ሲያክተው በእግር እና ቁርጭምጭሚት ላይ እብጠት ሊከሰት ይችላል። ጥቁር ሽንት እና የገረጣ ሰገራ፣ ቢሊሩቢን በሰውነት ውስጥ ሲከማች ሽንት ጥቁር ይሆናል። ሰገራም ቢጫ የቢል ቀለም ስለሚያጣ ገረጣ ወይም ጭቃማ ሊሆን ይችላል። ማቅለሽለሽ፣ ማስታወክ እና የምግብ ፍላጎት ማጣት፣ የጉበት መጎዳት የምግብ መፈጨትን ስለሚጎዳ እነዚህ ምልክቶች ሊታዩ ይችላል። ያልተጠበቀ ክብደት መቀነስ። ያለ ምክንያት የሚመጣ ክብደት መቀነስ የጉበት ችግር ምልክት ሊሆን ይችላል። የቆዳ ማሳከክ። በጉበት ችግር ምክንያት በሰውነት ውስጥ የሚከማቹ መርዛማ ንጥረ ነገሮች የቆዳ ማሳከክን ሊያስከትሉ ይችላል። የመደምደም ዝምባሌ። ጉበት ለደም መርጋት የሚያስፈልጉ ፕሮቲኖችን ስለሚያመርት ሲጎዳ በቀላሉ መደምደም ወይም መበለስ ብራይሰንግ ሊከሰት ይችላል። የአእምሮ ሁኔታ ለውጦች ሄፓዲክ ኤንኬፓዋፓችን ከባድ የጉበት በሽታ ሲከሰት መርዞች ወደ አንጎል በመግባት ግራ መጋባት፣ የመርሳት፣ የእንቅልፍ መዛባት እና የባህሪ ለውጦች ሊያስከትሉ ይችላሉ። ሁለት ቅድመ ጥንቃቄዎች እና ጤናማ ልምዶች። አሁን ወደ ቅድመ ጥንቃቄዎች እንምጣ። ጉበቶን ለመጠበቅ እና ከበሽታ ለመከላከል ማድረግ የሚችሏቸው ብዙ ነገሮች አሉ። አልኮልን ይቀንሱ ወይም ይተጎ። ከልክ በላይ አልኮል መጠጣት የጉበት በሽታ ዋነኛ መንስኤ ነው። ጤናማ ክብደትን ይጠብቁ። ከመጠን ያለፈ ውፍረት ለጉበት ቅባት ፋፕዲ ዋይቤር ዴሴስ ተጋላጭነትን ይጨምራል፣ ይህም ወደ ከባድ የጉበት ጉዳት ሊያመራ ይችላል። የተመጣጠነ ምግብ ይብሉ። ስብ የበዛባቸውን ምግቦች ይቀንሱ፣ በተለይም ያልተጠገቡ ስቦችን ሴፕሬቴድ ፋትስ እና የተዘጋጁ ምግቦችን ያስወግቡ። ብዙ ፍራፍሬዎችን እና አትክልቶችን ይመገቡ። እነዚህ በፋይበር እና በጸረ ኦክሲዳንት የበለጸጉ ናቸው። በቂ ፕሮቲን ያግኙ፣ ከስ የስጋ አይነቶች፣ ጥራጥሬዎች እና የወተት ተዋጽኦዎች። አዘውትሮ የአካል ብቃት እንቅስቃሴ ያድርጉ። ስፖርት ማድረግ ክብደትን ለመቆጣጠር እና የጉበት ጤናን ለማሻሻል ይረዳል። የግል ንጽህናን ይጠብቁ እና አደገኛ ቁሳቁሶችን ያስወግዱ። እንደ እንቅሳት ተያድጃዎስ ወይም የሰውነት መበሳት ፐርኬንግስ በሚሰሩበት ጊዜ ንጹህ እና ስቴሪል ቁሳቁሶች ጥቅም ላይ መዋላቸውን ያረጋግጡ። መድኃኒት በመርፌ የሚወስዱ ከሆነ ንጹህ መርፌዎችን ብቻ ይጠቀሙ። የተወሰኑ መድኃኒቶችን አጠቃቀም ይቆጣጠሩ። አንዳንድ መድኃኒቶች በተለይም ከመጠን በላይ ሲወሰዱ ጉበትን ሊጎዱ ይችላሉ። ለምሳሌ ፓራሲታሞል። ሁል ጊዜ የሐኪምዎን ምክር ወይም የመድኃኒቱን መመሪያ ይከተሉ። ከሄፓታይተስ ቫይረሶች ይጠንቀቁ። ሄፓታይተስ ቢ እና ሲ። እነዚህ ቫይረሶች በደም እና በሰውነት ፈሳሾች ይተላለፋሉ። ለሄፓታይተስ ቢ ክትባት አለ። ደህንነቱ ያልተጠበቀ ወሲብን ያስወግዱ። ኮንዶም መጠቀም የቫይረስ ስርጭትን ለመቀነስ ይረዳል። መርዛማ ንጥረ ነገሮችን ያስወግዱ። አደገኛ የሆኑ ኬሚካሎችን፣ ፀረ ተባይ መድኃኒቶችን ወይም መርዛማ እጽዋትን በሚይዙበት ጊዜ ጥንቃቄ ያድርጉ። የመደበኛ የጤና ምርመራ ያድርጉ። በተለይ ለጉበት በሽታ ተጋላጭ ከሆኑ ለምሳሌ የአልኮል ሱሰኝነት፣ የስኳር ህመም ወይም የቤተሰብ ታሪክ ካለቦ የጉበት ምርመራዎችን ማድረግ በጣም አስፈላጊ ነው። ቀደም ብሎ ማወቅ ሕክምናን ቀላል ያደርገዋል። ጉበታችን በሰውነታችን ውስጥ ወሳኝ ተግባራትን የሚያከናውን የሕይወት መሰረት ነው። ጤንነቱንም መጠበቅ የሁላችን ኃላፊነት ነው። የጉበት በሽታ ምልክቶችን ማወቅና ቀድሞ የመከላከል እርምጃዎችን መውሰድ ለጤናማ እና ረጅም ህይወት ወሳኝ ነው። ዛሬ የተነጋገርናቸው ምልክቶች ካሉ ቦት ወይም ማንኛውም ስጋት ካለ ቦት ወዲያውኑ ሐኪምዎን እንዲያማክሩ አጥብቀን እናሳስባለን። የባለሙያ ምክር ሁሌም ቀዳሚ ነው። ይህን ቪዲዮ ከወደዱት ላይክ ያድርጉት፣ ሼር ያድርጉትና ለሌሎችም እንዲደርስ ያድርጉ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። አስተያየቶን ከታች ኮሜንት ላይ ያጋሩን። ስለተከታተሉን እናመሰግናለን። በሌላ ቪዲዮ እስከምንገናኝ ድረስ ቸርን ሰንብት።